ጤና ይስጥልኝ ክብራንት መልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ በዘውዱ ሾው ሚዲያ። ዛሬ ታላላቅ ሰበር ዜናዎችን ነው ይዘንላችሁ የመጣነው። ፋኖ ዛሬም እንደ ትላንቱ ታላላቅ ድሎችን ተጎናጽፏል። መከላከያ በገፍ እየገባ ነው። ጄኔራሎቹም ለመኮብለል እየተዘጋጁ መሆኑ ተገልጿል። የክፍለ ጦሩ አዛዥም ተማርኳል። ከፍተኛ ድል እየፈጸመ የሚገኘው የፋኖ ኃይል መከላከያውን ከማረከው በኋላ ብሏቸዋል። እንደ አባታችን ታሪክ ደግመናል አሉ። እኛም እጃችንን ሰጥተናል እንደ አስር አለቃ ብርሃኑ ጁላ ብለዋል። ሀገራችንን ክደናል ያሉት የመከላከያ አባላቶቹ አሁንም ፋኖ ያሸንፋል ሲሉ ገልጠዋል ዛሬም በድጋሚ ተአምር ነው የተሰራው። እጅግ ከፍተኛ የጦር መሳሪያዎች የተማረኩበት እጅግ ከፍተኛ ተአምር እየተሰራበት ነው። ዛሬ በፋኖች ምድር የአስራ ሁለተኛ ክፍለ ጦር ዋና አዛዥ ሲቆስል፣ ምክትሉ ተማርኳል በፋኖች ወድቋል። አስራ አምስት ፓትሮልና አምቡላንሶች እንዲሁም ሁለት ኦራሎችንም ማርከዋል ፋኖቹ። ሰባት መቶ ሀያ አንድ ጠላት ሲደመሰስ፣ አንድ መቶ ሰማንያ ስምንት በላይ ተማርከዋል በአሁኑ ሰዓት ብለዋል ፋኖቹ። ሁለተኛ ቀኑ ዘመቻ አርበኛ አደም አሌ ባባናደው በታላላቅ ድል ታጅቦ አሁንም እየገሰገሰ ነው ወደፊት ደሴ አሁን ጭንቅ ውስጥ ገብታለች። ወልዲያ ትንሽ ነው የቀራት። ሌሎቹ ከተማዎች በፋኖች እየተጠቀለሉ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ ነው። መስከረም 14 2018 ከጠዋቱ 12 ሰዓት የተጀመረ ዘመቻ አርበኛ ደማሌው ናደው በአምስቱም ኮሮች እዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ አሁንም ጠንክሮ ወደፊት ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ ደማሊ በአባናደው በዛሬ ሁለትም መስከረም 15 2015 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃን ከተማ በርካታ ምሽጎችን በመሰባበር በምንልክ እዝ ሰራዊት በቁጥጥር ስር ውሎ አለ በዚህ ተጋድሎችም እየተገኙ እድሎች እጅግ በርካታ መሆናቸውን የተገለጸው የአማራ ፋኖ ብሔራ ኃይል ምስራቅ አማራ ቀጠና ምንልክ እዝ በላስታ ጀነራል አሳምነው ጽጌ ኮር የተደረገው አውደውጊያ ተሳትፎ በወዳጅ ሙጃ ኩልመስክ ግንባር ላይ እየተገኙ ድሎች እንደ ላስታ ጀነራል አሳምኖ ጽጌ ኮር እየተገኙ ድሎች አንደኛ ጥራር ክፍለ ጦር አንድ ጥቁር ክላሾች ብሬን አንድ ድሽቃ 2500 ክላሽ ተተኳሾች 3480 የብሬን ተተኳሾች 1250 የድሽቃ ተተኳሾች 18 ምርኮኛዎች 147 የተደመሰሰ ማረጉ ተማረ ክፍለ ጦር 122 ጥቁር ክላሽ 4 ብሬን 3200 የክላሽ ተተኳሾች 2190 የብሬን ተተኳሾች 3214 የድሽቃት ተተኳሾች 59 ምርኮኛ 256 የተደመሰሰ ሀራት ሞርተር ተተኳሾች ተከዜ ክፍለ ጦር 59 ጥቁር ክላሾች ሶስት ብሬን 1850 የክላሽ ተተኳሾች 2940 የብሬን ተተኳሾች 44 ምርኮኛዎች 146 እየተደመሰሰ አራት የሞርተር ተተኳሾች ተከዜ ክፍለ ጦር አምስተኛ ሻለቃ በራስ አንጎት ወረዳ አካባቢ የምትንቀሳቀሰው በበኩሏ አስር ጥቁር ክላሽ አምስት ምንሻ ሁለት መቶ ሀምሳ የብሬን ተተኳሾች ሁለት መቶ ሰላሳ የክላሽ ተተኳሾችን ማርከዋል። ተፈራ ማሞ ክፍለ ጦር አንድ መቶ ሰላሳ ስድስት ጥቁር ክላሽ አምስት ብሬን ሁለት ሺ ሰባ አራት የክላሽ ተተኳሾች ሶስት ሺ አምስት መቶ ሀያ የብሬን ተተኳሾች ሁለት ሺ ስምንት መቶ የድሽቃ ተተኳሾች ስልሳ ሁለት ምርኮኛ አንድ መቶ ሰላሳ ሰባት የተደመሰሰ አስራ ስድስት የሞርተር ተተኳሾች ሌተና ኮሎኔል ዘሬውን የሚባል የተማረከ እንደ ላስታ ጀነራል አሳምረው ጽጌ ክፍለ ጦር 343 ጥቁር ክላሽ 16 ብሬን ሁለት ድሽቃ 9954 የክላሽ ተተኳሾች 11500 የብሬን ተተኳሾች 7314 የድሽቃ ተተኳሾች 716 የተደመሰሰ 188 ምርኮኛ በአማራ ፋኖ ምስራቅ አማራ ቀጠና ምኒልክ እዝ በዛሬ ሁለት እየተማረከው ንብረት አስራ አምስት ፓትሮል እና አምቡላንስ ሁለት ኦራሎች በዘመቻ አርበኛ ደመ አሊ አባናደው በአምስቱን ኮሮች በዚሁ ልዩ ዘመቻ ነፃ የወጡ ቦታዎች ናቸው። ሰሜን ወሎ ዞን የግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር መግባቱም ታውቋል። ሰሜን ወሎ ዞን ጋዛ ወረዳ መቀመጫ የሆነችው አስታይሽን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር መግባቱ ነው የተገለጸው። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችው አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር መግባታቸውም ተረጋግጧል። ሰሜን ወሎ ዞን ላስታ ወረዳ ብልባል ከተማን ጨምሮ በሹም ሻሃር ቀበሌ ውጭ በፋኖ ቁጥጥር ስር ገብተዋል። በሙሉ ሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር መግባቱም ተረጋግጧል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባን ከተማን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል ነው ያሉት ፋኖቹ። ሰሜን ወሎ ዞን ዋድላ ወረዳ ኮካን ከተማ ውጭ ሁሉም በፋኖ ቁጥጥር ስር መግባታቸው ነው የተገለጸው። ሰሜን ወሎ ዘንድ መቂት ወረዳ ከፍላቂት ከገረገራ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር መግባቱም ታውቋል። ፍላቂት ገረገራ ከተማ ላይ ትንቅንቅ እየተደረገ እንዳለም ነው የታወቀው። ደቡብ ወሎ ዞን አምባሰል ወረዳ ዋና መቀመጫ የሆነችው ታሪካዊቷ ውጫሌ ከተማም በፋኖ ቁጥጥር ስር ገብታለች። የምስራቅ አማራ ኮር ምስራቅ አማራ ኮር ሁለት የልጅ ኢያሱ ኮርና የንጉስ ሚካኤል ኮር ቁጥራዊ መረጃዎቹ እንደተጠናቀቀ የምናደርስ ይሆናል አሁን የዘረዘር ናቸው በፋኖ በትክክል ተረጋግጠው የተገኙትን መረጃዎች ነው መዳረሻውን ድልና ነፃነት የሆነው የአማራ ህዝብ የሁሉና ተጋድሎ ተጠናክሮ ይቀጥላል ነው የተባለው መከላከያን በፋኖ እጅ ከገቡ በኋላ ጉድ ነው የተባለው እጅግ በርካቶቹ ተማርከው እጃቸውን ለፋኖ ሲሰጡ በፋኖች የታዘዙትን እንዲህ ሲሉ ተናግረዋል እንደ አባታችን እኛም ታሪክ ደግመናል አሉ ብርሃኑ ጁላ አስር አለቃ ሆኖ ስንቴ ነው የተማረከው በፋኖች ከወደቁ በኋላ የመከላከያ ኃይሎቹ እንዲህ ሲሉ ተናግረዋል

ብርሃኑ ጁላ በአንዱ ወቅት በዘራችሁ አይድረስ ብሎ ነበር። ዛሬ በሱ ላይ ደረሰ። ይህ ብቻ አይደለም። ፋኖ ትግሉን አጠናክሮ በመቀጠል ከመከላከያ ውጭ ያሉትንም ሚኒሻዎች ጭምር እሳይቀር በቁጥጥሩ ስራ ውሎ እነሱም እንዲህ ሲሉ ተናግረዋል። በተለይም ደሞዛቸው ምን ያህል እንደሆነ ጭምር ሳይቀር ለፋኖቹ በግልጽ አስረድተዋል። እንዲህ ሲለ። ዓለም ቁሙና ማለት ነው ሚኒሻ ሚኒሻዎች ቁሙ

በአራት ሺህ ብር አንድ ጤፍ ኩንታል እንኳን መግዛት የማይችል ምንም ልትሆን በማትችል ነው ወገኖቻቸውን እየገደሉ የሚገኙት። እጅግ አሳፋሪ ተግባር እየፈጸመ ያለው በተለይም የአማራ ክልል ባለስልጣናቶች፣ እንደዚሁም ደግሞ ሚኒሻ ተብዬዎች ሲያዙ እንዲህ ይጨንቃቸዋል መናገርም ያዳግታቸዋል። በትንሽ ገንዘብ ሰው እንዴት የራሱን ቤተሰብ ይገላል? አብይ አህመድና እነ ብርሃኑ ጁላ በመሃል አዲስ አበባና በውጭ ሀገር እየተንደላቀቁ እንደፈለጉ እየሆኑ እነዚህን ድሃ የገበሬ ልጆች እንዲህ ያስጨንቋቸዋል። አሁን ማን ደረሰላቸው? ለሀገራቸው ለህዝባቸው በሚጠቅም ጉዳይ ላይ ቢሰሩ፣ ከፋኖች ጋር ቢተባበሩ ዛሬ ይህ ውርደት ሁሉ ባልደረሰባቸው ነበር። በጣም አሳዛኝ ተግባር ብለውታል። እንደነዚህ አይነት ባንዳዎች ናቸው ሀገርን ክደው ህዝብንም ክደው ለሆዳቸው የቆሙ ሆዳደሮች። ታዲያ ከሚኒሻዎችም በዘለለ ሌሎችም እዚህ ውስጥ ተቀላቅለዋል። ትራፊክ ጭምር ሳይቀር በዚህ በፋኖች ወድቀዋል። እንስማቸው፣ ይቀጥላሉ። እነዚህ ምርኮኛ ባንዳዎች አራት ሺህ አምስት መቶ ነው ደሞ አይደለም ስልጣን እአ ጭራሽ ተጠርንፋችሁ ነው የምትቀመጡት። ስራችሁ ምንድን ነው? ቆየ አይደለም፣ ስራችሁ መምራት ነው ወይስ ምንድን ነው? ተኩስ አትገቡም። አንተሳ ምንድን ነው? ስራ ምንድን ነው? ፖሊስ ምን ማድረግ አለ? የምታስቡት አማራ እንዴት ይግልና ብላችሁ ታስበላችሁ። ሆይ ስንት ነው የምትከፍል? ስንት ነው ብሩ? ስንት ይህ? ፖሊስ ነኝ ይላል፣ ግን እየለበሰው የመከላከያ ልብስ ነው። እንደዚህ እያለበሰ ምንም አይነት ወታደራዊ እውቀት የሌላቸውን ጭምር የመከላከያ አባላቶች እያለ የሚገለውና የሚያስገድለው አብይ አህመድ፣ ብርሃኑ ጁላ፣ ጀነራል አበባው እየመሳሰሉት ናቸው። አዎ የመከላከያን ልብስ በማልበስ ምንም የማያውቁትን እዚህ እየዳረጉ ለሚገኙት ሆዳደሮች ናቸው። ዛሬ ታዲያ ህይወታቸውን የሚያጡት እናንተ ትገሉናላችሁ ብለን እንፈራለን ይላል፣ ግን የእሱ ወንድሞች ናቸው። አማራ ነው። አሁን ይሄ ፖሊስ ነኝ ብሎ እንደገና ከወገኖቹ ጋር ለስድስት ሺህ ብር ብሎ ዛሬ ከወንድሞቹ ጋር የሚገዳደለውም ምን ማድረግ ይቻላል? እንዲህ ያሉ ሆዳሞችን አሁንም ይቀጥላሉ። እነዚህ ባንዳዎች ስድስት ሰባት መቶ ለያለ

ወገኖቻቸውን የሚገሉና የሚያስገድሉ ዛሬ ብርሃኑ ጁላም ሆነ አብይ አህመድ የት እንዳሉም አያውቃቸውም። ስቃይ መከራቸውን ማሳየት ይገባቸዋል፣ ፋኖች ይላሉ አንዳንዶቹ። ይሁን እንጂ ፋኖች ስነምግባራቸው ስላልሆነ በክብር ተቀብለው ነው የሚያስተናግዷቸው፣ እየረዷቸውም የሚገኙት። ክቡራን ተመልካች አድማጮቻችን፣ ሌላው አስደንጋጭ ዜና ወደሆነው ወደ ውጪ አመራለሁኝ ባንኮክ በባንኮክ ሆስፒታል ፊት ለፊት ሀምሳ ሜትር ጥልቀት ያለው ስንጥቅ ጉድጓድ ተከፍቶ ጉዳት አደረሰ። ዘባንኮክ ፖስት እንደዘገበው ከሆነ ከጉድጓዱ መከፈት በኋላ ሁለት የኤሌክትሪክ ምሰሶዎች እና አንድ የፖሊስ መኪና ወደ ውስጥ ወድቀዋል ነው የተባለው። ወደ 3500 የሚጠጉ ታካሚዎች እና በአቅራቢያው ባሉ ሕንፃዎች ነዋሪዎች ከቦታው ተፈናቅለዋል። አሁን ክስተቱ በአቅራቢያ በሚገኘው ዋሻና ጣቢያ መገናኛ ላይ በተፈጠረ ስንጥቅ የተከሰተ ሲሆን አፈር ወደ ዋሻው ውስጥ ፈሷል ነው ያሉት። የታይላንድ ጠቅላይ ሚኒስትር አኑቲያን ይህንን ለመጠገን ቢያንስ አንድ ዓመት እንደሚወስድ ነው የተናገሩት። እጅግ አስደንጋጭ ነበር። ክቡራን ተመልካቾቻችንና አድማጮቻችን አሁን እያቀረብኩላችሁ ሰበር ዜና ይህን ይመስላል። በነገው ዕለት በሌሎች ሰበር ዜናዎች እስከምንገናኝ ሰላም ጤና አስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነኝ።